ሰላም፣ ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪ ይጠብቃችሁ እንደ እምነታችሁ ከክፉ ነገር ሁሉ እግዚአብሔር ፈጣሪያችሁ ይጠብቃችሁ። በመንገዳችሁ ሁሉ እሱ ጥላ ከለላ ይሁናችሁ። ከድንገተኛ አደጋ ወጥቶ ከመቅረት እግዚአብሔር ይሰውራችሁ። ቤተሰቦቻችሁን ክፉ ሁሉ አያሳያችሁ በማለት ብቅ ጥልቅ ፈካደ መቅነጠፍ ጠሽ ብዬ እነ ናሂንና አብርሃምን ይዤ መጥቻለሁ ማለት ነው። ከዚህ በመቀጠል ያው እኔም እንደ ሰው ልጅ አስተያየት መስጠት ፈልጋለሁ ማለት ነው። ብዙዎቻችሁ ለምን ጂጂ በነሄሉ ብቻ በሁሉም ለምን አትሰሪ ምትሉኛላችሁ፣ እኔ እንጃ። እኔ በነገራችን ላይ ፈታ ብዬ ዘና ብዬ የምሰራው በነሄሉ ነው፣ ውስጥ የራሱ ደስተኛ ሆኖ የምሰራው ማለት ነው። ግን እሺ ካላችሁኝ እንግዲህ ናሂና ውብዬ፣ እንደዚሁም ሩታና አብረሽ እንግዲህ ሁለቱም ባለትዳሮች ናቸው ሁለቱም ሚስቶቻቸው ለአይን ያስጠላቻቸው ወንዶች ሆነው ተገኝተዋል ማለት ነው። በመጀመሪያ ከናሂ ነው የምጀምረው። ውብዬና ናሂ ከዚህ በፊት በጣም ደስ የሚል የሚያስቀና ሰው የሚቀናበት የሰው ተምሳሌት የሆነ ፍቅርና ትዳር ነው የነበራቸው ማለት ነው። አዲስ አበባ ከመጡ በኋላ ግን ይሄ ሁለተኛው ልጅ ከተረገዘ በኋላ ግን ፍቅራቸው እየቀዘቀዘ በዛ ላይ ደግሞ ዩቱባቸው ላይ ያለው ያለው ያልሆነ ነገር እየሰሩ በፊት የሚያውቋቸውና አሁን አዲስ አበባ ሲገቡ ያለውንትን ባህሪያቸው በጣም ተለውጧል ማለት ነው። ስለዚህ በመጀመሪያ ውብዬ እውነት እንደሱ አይነት እንደሱ አይነት እውነተኛ አፍቃሪ እውነተኛ ትዳር ፈላጊ ሴት የምታገኝ አይመስለኝም። ሲቀጥል ደግሞ ከኋላ የመጣ አይን አወጣ ይባላል። ብዙውን ጊዜ ወንዶች ሴት ልጅ ስታረግዝ ምን እንደሚያንጦዞ ጦዛቸው አላቅም። ዘጠኝ ወር መታገስ ለምን እንደሚያቅታቸው አላቅም። እንዴ! ዘጠኝ ወር እኮ ቋጥሮ መቀመጥ ይቻላል እኮ። እንዴ! ሴት ልጅ እኮ አስር አመት ራሱ ካለ ወንድ መኖር ትችላለች። ወንዶች ደግሞ ቢያንስ ዘጠኝ ወር መታገስ ያቀታሉ? የሚል ጥያቄ ነው። ናሂ ከእሷ ጋር አደረገ አላደረገ፣ እኔ አላውቅም። መድሃኒ ያለም ነው የሚያውቀው። ግን እኔ እንደ ሴትነቴ መናገር ያለብኝን ነገር ነው የምናገረው ማለት ነው። ስለዚህ ናሂ፣ ትክክል አልሰራህም፣ ስህተት አለብህ። ሲቀጥል ደግሞ አሁን ውብዬ ዳግዬ ለምን ውብዬ እስር ቤት አስገባሽው እያልክ ዘራፍ እያልክ ነው በመጀመሪያ ማለት ነው መግባቱ ለሱ ጥሩ ነው። ለምን ከስህተቱ ይመለሳል፣ ራሱን ያይበታል ማለት ነው። ሲቀጥል ደግሞ እቺ ልጅ ምንም አይነት ጥፋት የለባትም። እሱ እኮ በህግ ደረጃ እንደው ብትከሰው ሸቤ ነው የምታበሰብሰው ምክንያቱም በትዳር ላይ ትዳር ነው እየደረበ ያለው። ሲቀጥል ደግሞ ማስረጃ ደግሞ በቂ ዩቱብ ላይ እየታየ ያለው ነገር አለ። ሲቀጥል ደግሞ ቤት ውስጥ የሰቀለው ፎቶ እራሱ ሸቤ ያስገባዋል ማለት ነው። ሌላ ደግሞ ዳጊ የምልህ ነገር ቢኖር ማለት ነው እንዴት ጨከንሽበት ለምትለው፣ እሱስ እንዴት ጨክኖ እንዲህ ስታረግስ፣ ከሌላ ሴት ጋር ጊዜ ማሳለፍ፣ አብሮ መተቃቀፍ፣ አብሮ መተሻሸት፣ እንደዚሁም አንድ ቤት አንድ ቦታ አንድ ቤት ውስጥ መቀመጥ እሷስ ማለት እሷስ ውብዬ በሄሉ ውብዬን በሄሉ ተካትና እህትህ እንዲህ ብትሆን ዝም ትላለህ አትልም ሲቀጥል ደግሞ ባለፈው ሄሉን ለዚች ልጅ ብሎ እንዴት በጥፊ እንዳጦዛ አይተሃል አይደለም አይተሃል ስለዚህ ይሄ ልጅ ቅጣት ያስፈልጓል ከስህተቱ እንዲታረም ታሰረ ማለት ሞተ ማለት አይደለም ለምን አሳሰርሽው አዎ ይገባዋል እስር በትክክል ነው የሚገባው ምክንያቱም አንድ ባለትዳር ወንድ ከሌላ ሴት ጋር ማገጥ ሳይሆን እንደ ማገጥ ነው የሚቆጠረው፣ አንድ ላይ አንድ ቤት ውስጥ ከዛም ተርፎ ፎቶግራፍ ከተሰቀረ እንደ ማገጥ ነው የሚቆጠረው። ስለዚህ ለምን ታሰረ ብለ ዘራፍ አትበ ውብዬ እሄሉስ እህቴስ ብትሆን ብለ አስም ማለት ነው። ማሳሰሯ ትክክል ነው፣ ምክንያቱም ስተት እየሰራ ነው ያለው ማለት ነው። እንዴት እንደሚያንቋሽሻት አታይም እንዴ? በዚሽ ልጅ ሚስቱን ቀናሽ ቀናሽ በእኛ እንትን ይባላል አይባልም። ስለዚህ በራስ ላይ እንዲደረግ የማትፈልገውን በሰው ላይ አታድርግ። በሄሉ ላይ ይሄ ነገር ተደርጎ ቢሆን ኑሮ አንተ ለምን አሳሰርሹ አትላትም ነበረ። ስለዚህ መታሰሩ ከስህተቱ እንዲታረም ነው። ሲቀጥል ደግሞ ማዘር እራሱ አሳስሪ ብሏል። ስለዚህ መታሰር ስላለበት ነው እንዴ። ለማያውቃት ሴት እኮ ነው እህቱን ሲጠፈጥፋት የነበረው። ሄሉን በህይወቱ እኔ እንጃ እንትን ብሏት የሚያቅም አይመስለኝም። ሲጠፈት ጥፋት የነበረው አንተስ ብትሆን ወደ ራስህ ተመለስር እያልካል ነበር እንዴ፣ ዛሬ ስታሳስረው ውብዬን እንዲህ አታድጊ ማለትም አትችልም። ምክንያቱም በህግ ደረጃ ከሄደች ሻቤ ነው እንዳለስ፣ ከነነፍሱ የምታስገባው በሚስት ላይ ሚስት መደረብ ስለም። ሲቀጥል ደግሞ እንዲህ ዘጠኝ ወር ቆይታ እንዲህ አርግዛ እንደዚህ እሱ ከሳይት ጋር ሲላላጥ እንደው ትንሽ እንኳን አይሰማም አይሰማም በጣም ነው የሚሰማው ስለዚህ እሱ አሁን እያሰደበ ያለው እናትና አባቱ ነው እነሱ እንደዚህ አይደለም ያሳደጉት ገባ ሄሉ ነገ ትዳር ትይዛለች ለሄሉ ባል ምን አይነት አሪያ ነው እያስተማረ ያለው አሁን ሄሉ ወደ ትዳር ከሄደች የሚወዳት የሚያፈቅራ ጋር ላይፍ እየቀጨቀጨች ከዛ ወደ ትዳር ወደ ትዳር ስገባ እና ሄ እንዳደረገው ሄሉን ቢያደርጋት ምን መልስ አለክ እሱኮ አሪያ ነው መሆን የሚችለው ለታናነሾቹ አሪያ ነው እንጂ ትዳር ውስጥ ገብታችሁ እንዲያስረግዛችሁ አሳብጣችሁ ከሌላ ጋር ላይፍ አሳልፎ አይደለም መባል ያለበት። ስለዚህ የሄሉን ፍቅረኛ ወይንም ወደ ትዳር የሚያስባትን ሰው ምን አይነት አሪያ ነው እያስተማረው ያለው? ናሂ ይሄንን አስብ ማለት ነው። ሲቀጥል ደግሞ አንተ እንደዚህ አይነት ሀሳብ ካላችሁ ለምን ማዘር ፈትለ አዲስ አበባ እንድትመጣ ለምን አላደረጋችሁ? ማውራት ብቻ አይደለም፣ በተግባር አምጧት። አምጧትና የናሂን የውብዬንም የናሂንም ችግር ታዳምጥ፣ ታስታርቃቸው። ካልሆነም ደግሞ ከውብዬ ጎን ነው ማዘር መቆም የሚችሉት። ለምን የባል ዘመድ ድሮም አረመኔዎች ናቸው፣ አረመኔ እንደተኮነ ነው የሚታወቀው። ስለዚህ አንተም ደግሞ እንዲህ ስትል የባል ዘመዶች ድሮም አረመኔ ናቸው፣ ለልጅ ሚስት አይሆኑም እየተባልክ ቤተሰብን አታሰድም። ቢቻ ልክ ፈትለን ይዛሃትና እና ፈትለ በሁለታችሁ መሀል ትግባ። የወጣው ወጪ አውጥታችሁ ይዛሃትና በቃ ውብዬን የምትፈልጉ ከሆነ እንደዚህ መፍታት ትችላላችሁ። ስለዚህ አንተ በመታሰሩ ምንም አይነት አስተያየት መስጠት አትችልም። ይሄ የራሷ ውሳኔ ነው። ሕዝብ ራሱ እያየ ዶኮሜንት ላይ እንኳን ታሰረ እያሉ ነው። ሄሉ እንኳን በዚህ ነገር ወጥታ መልስ አልሰጠችም። ለምን አብራ አይታ ስለነበረ ማለት ነው። ይሄን ነው ምልክ ስለዚህ ፈትለን ወደ አዲስ አበባ መጣ ውብዬን መጠየቅ ናሂንም ሁለቱንም ቁጭ አድርጋ እንደናት አንገቱ ላይ ያለውን በጥሱት ወርቅ፣ ይሄ መዳቡን፣ ይሄ ብሩን ማለት ነው። እሱ ላይ ነው የተሰራው የሚመስለኝ። እንደዛ ማድረግ አለብሽ ብዬ ነው የምለው። እኔም ሴት ነኝ። ነገ ምን እንደምሆን አላውቅም። ሄሉም ሴት ናት። ነገ ባሏ ምን እንደሚያደርጋት አታውቅም። ምክንያቱም ናሂ ለባሏ አሪያ መሆን ሲገባው ያረገዘሽ ሚስቱ ላይ ሴት እየጎተተን ያየው እና ፈትለን አምጧትና ሰላም የምትፈጥሩ ከሆነ አስፈጥሩ ብዬ ነው የማስበው። ሲቀጥል ደግሞ አብርሽና ሩታ ትላንትና ሩታ ወደ አብርሽ ቤት መታ ነበረ፣ እቃ ወስዳለሁኝ ብላ መታ ነበር። አብርሽ ደግሞ ያችኛው ውሽ የሚድብስ ስታደርገው እጅ ከፍ እንጂ የዛ አደረገችው ከዛን ደሞ እነንትና ነበሩ አየችና ሳታስጠጣ ግን ማለት ነው። እሩታ እግዚአብሔር አምላክ በሰላም ይገላግልሽ። እመብርሃን ወልደሽ ለመሳም ያብቃሽ። በጣም ጀግና ሴት ነሽ። ከአንቺ መጥፎ ቃል አንደበትሽ ይወጣል ብለው ነበር የጠበቁት። ምንም ቃል ሳትናገሪ በመውጣትሽ እኔ አደንቅሻለው። እመብርሃን በሰላም ትገላግልሽ።

ሄርሜላ እግዚአብሔር አምላክ የዘራሽውን ያሳጭድሻል። የዚች የእርጉዟ ግፍ አወዳደቅሽን እንደው ህይወት ሰጥቶን ለማየት ያብቃል እና ያለን እድሜ ይስጠን። የዘራሽውን መድኃኒዓለም ያሳጭልሻል። ይሄ ደግሞ የማይቀር ነው። ይሄ ሀብት አብርሃምን በዚህ በዚህ በምታገኘው ንብረት ተመክተግ በአሁን ብር በእጅክ ላይ ስለሆነ የአንድ ቀን በሽታ ቂው አድርግቶ ኮማንዶ ሚትል ጥሪ ይችላል፣ ብርህም ላይ ያድንክ ይችላል። አንቺ ደግሞ የህዝብ ሽንት ቤት የሆንሽ ሄርሜላ ተብዬው ወንድ ጠፋ እንዴ? በአለም ላይ ወንድ ጠፋ? የሰው ባል ላይ ሂደሽ ፍጥ የምትዩ መብርሃን እንደ ፍጥ ጥታ አድርግሽ ክፉ ክፉ ሴትሽ መርዛማ እባብ ማለት ነው። ጓደኞቹ ተብየው ደግሞ ለናንተ እንኳን መልስ የለኝም። እግዚአብሔር አምላክ መልሱን ይስጣችሁ። በተረፈ ወዳቸዋለሁ፣ አከብራቸዋለሁ። ሄሊዬ ዛሬ ፏ ብትን ብላ አምሮባት መታለች። መብርሃን ትጠብቃቸው፣ ክፉን ታርቅላት፣ በመንገዷ ሁሉ እግዚአብሔር አምላክ ይከተላት ብያለሁ። እንግዲህ እኔ የታየኝን ነው ከመናገር ወደኋላ አልልም። መልካም ውሉ